ቤተሰብ ገባ ገባየላችሁ ልብስ እየተኮች ነው። ምን ልቋ ቋልንባችሁ ይችላል ስራ ላይ ስለሆንኩ ነው። ወዶች ማሮች እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ክብረ ማርያም ልጅ ሁኑ። ወረሀ ጽጌ በተለይ ስደት ላይ ያላችሁ የመዳም ቅመሞች፣ እንግዲህ ወረሀ ጽጌ ነው። የስደተኞች እናት የስደተኞች መሬት የስደቱ ወረሀት ተጀምሯል። እንግዲህ በስደቷ ስደታችንን ትማርክልን ነገታርግልን። እየገባችሁ ኮማንት ጻ በረታቸ ታላቁ ረመዳን ሊመጣ ደግሞ አራት ወር ነው የቀረው። ግን እ አንዳንዴ ረመዳን በነገራችን ላይ ቅመሞች ረመዳን በጣም እኛ እንደውም እንፈራዋለን እ ነ አዘቦት ስራ ከሚሰራው ረመዳን በጣም ይሻላል። የዘንድሮን አላውቅም እንጂ አምና ላይ በጣም ደስ በሚል ሁኔታ ነበረ ያለቀው። ቁርጡን ታውቁ አንድ ፊትኑ ከደስ ብሎን እነሱም ብሎ ደስ ብሏቸው እኛም ደስ ብሎ በጣም ደስ በሚል ሁኔታ እግዚአብሔር በጣም ከምን በላይ ነበረ ያለቀው። የዘንድሮን ደግሞ እግዚአብሔር ያውቃል እላችኋለሁ። ዛሬ ምንድን ነበረ እንግዲህ ከርዕስ እንደጻፍኩት መጽሐፍን በሽፋኑ ማወቅ በፍጹም አይቻልም። ሰዎችን የሰዎችን ማንነት በልብሳቸው እንደማንገልጻቸውና እንደማናውቀው ሁሉ መጽሐፉንም በሽፋኑ ይሄ መጽሐፍ ስለዚህ ያውሳል፣ ይሄ መጽሐፍ ስለዚህ እንትን ይላል ብለን መግለጽ አንችልም ነው ውስጡ ያለውን ገልጠን ካላየን በስተቀር የሰዎችን ማንነት ከውጭው ውጫዊ ገጸ ውጫዊ ማንነታቸውን አይተን መፍረድ አንችልም። ቀርበን እነኛን ሰዎች ከውስጥ ምንድን ነው ችግራቸው፣ ውስጣቸው ምንድን ነው ውስጣቸው ገብተን ካላነበብን በስተቀረ አንዳንድ ሰዎች ለሕይወታቸው እንደ መጽሐፍ እየተገለጡ የሚነበቡ ሰዎች አሉ። ዝም ብለን እየገለጥ ነው የምናነባቸው ለእኛ ሕይወት የሚጠቅሙ። ዝም ብሎ የሚገለጥ መጽሐፍ አለ አይደለ? እነዛ ናቸው እና እኛም ያየነውን ነገር መፍረድ መሆኑ መወሰን አንችልም፣ ውስጥ ገብተን ካልተረዳን በስተቀር ማለት ነው። እና ፕሮፋይል ፎቶ ላይ የምታዩት ጻፉ ላይ ኮመንት ላይ መስተመጫ ነግራቸዋለሁ ምን እንደሆነ ማለት ነው። ላይክ ላይክ እያደረጋችሁ እየገባችሁ ላይክ አርጎኝ ስለልባችሁ ይችላሉ። እዚህ ኮመንት ላይ ጻፉልኝ። ፕሮፋይል ላይ ያደረኩት ምን ይመስላችኋል? ፕሮፋይል ላይ ፎቶ በፎቶ ላይ በእጅ ያዝኩት ምን ይመስላችኋል? የምታውቁት የምዳም ቅመሞች በእርግጥ ታውቁታላችሁ፣ በደንብ አድርጋችሁ ታውቁታላችሁ። የምዳም ቅመሞች ማለት ነው። ግን ኢትዮጵያ ውስጥ ደግሞ ያላችሁ አታውቁትም፣ ኢትዮጵያ ውስጥ ያላችሁ አታውቁትም። እኔም ያወቅሁት አሁን በቅርብ ነው። በተደጋጋሚ እቤት ይመጣል እና ሰፍ ብዬ እግዚአብሔር እንምላችሁ፣ በጣም ሰፍ ብዬ ስለምወድ ሰፊ ብዬሽ ነበረ። እንትን ያልኩት የተቀበልኩት ግን እኔ እንዳሰብኩት አይደለም። እኔ እንዳሰብኩት አይደለም። ሰፊ ብዬሽ በጣም በቃ በጣም ደስ ብሎኝ ነበረ። እንትን ያልኩት እና እስኪ ኮመንት ላይ ጻፉ። ምን ይመስላችኋል? ፕሮፋይል ላይ ያለው ምን ይመስላችኋል? እኔ እነግራችኋለሁ። የምታውቁት ኮመንት ላይ ጻፉ። እና ከአንዱሾ መጽሐፍን በሽፋን ወይም ደግሞ በጥራዙ አይታወቅም የምንላቸው ስናያቸው ብዙ ነገሮች ሊያምሩን እና ሊያማልልን ይችላሉ። በሕይወታችን ስንሆ በጣም ብዙ ነገሮች ያየነው የማረከን ነገር ሁሉ በሕይወታችን ጠቃሚ ነው ብለን ማሰብን መወሰን የለብንም የምናያቸው ነገሮች በሙሉ አይጠቅሙንም። ስለዚህ ውዶቼ፣ እስኪ ኮመንት ማያደርጋችሁ ኮመንት ላይ አስቀምጥለኝ። መደማመርም የፈለጋችው ነው ሰብስክራይብ መጠራረግ የፈለጋችሁም እየመጣችሁ እንዲሁም ሰብስክራይብ አድርጉ። ቪዲዮ እየገባችሁ ደግሞ ኮመንት ጻፉ።

ምናልባት እንኳን በረሳው ይንገራል። በፎቶ ፕሮፋይል ላይ ያረኮሉት ማለት ነው። ብስኩት ወይም ደግሞ ጣፋጭ ነገር አይደለም። እኔ ሻይ አፍልቼ እግዚአብሔር ቁም ነገር ነው ምነገራቸው ማለት ነው። ሻይ አፍልቼ እንትን አልኩኝ። የመጀመሪያ ጊዜ አግኝቼ ነው። ቁምሳጥን ውስጥ ቡፌ ውስጥ አግኝቼ ቁምሳጥን ውስጥ ቡፌ ውስጥ አግኝቼ ሻይ አፈላሁ። እዛ ሰው እኮ ያነባል። አንዳንድ የመድኃኒት ቆመች ዝም ብላችሁ መድኃኒት ተላጃ ውስጥ ከፍርጅ ውስጥ እያወጣችሁ የምትወስሉ ልጆች በጣም ጥንቃቄ ማድረግ አለባችሁ። ቀል የሚመስሉ ነገሮች ግን ሕይወታችንን በጣም ይጎዱናል። እና ብዙ ስህተቶች ሰርቻለሁ ካለ ማንበብ ማለት ነው። እና ጭራሽ ሰው ትንሽ እኮ ማንበብ እኮ

ጉዴንም ብዬ ከሰል! እንደዚህ ያመጣሽውን ከሰል እኮ እሺ ከሰል ምን ምን ብዬ እላታለሁ? እና ነው ከሰል ይታለላት ነበር። ለካኔ እኔ የማስቀምጠው ውስጥ ነው። እንኳን በልጆቹ ልጅ ውስጥ ያልሰጠው ማሳቂያውን ነበር ያው እነሱ ቶሎ ብለው ኢትዮጵያ ብስኩት የለም ብለው መጽሐፍ በጥራዙ ማወቅ በሽፋኑ ማወቅ አይቻልም፣ የሚያልኩት እኔ ከሰሉ ብስኩት መስሎኝ በልቼ ነበር። አንድ ጊዜ ደግሞ መድኃኒት ፓራስታሞል ፍሪጅ ውስጥ አለ፣ የህንድ ፓራስታሞል ማለት ነው። እስከ አምስት መቶ አምስት መቶ ምናምን ግራም ነው መድኃኒቱ አላኩኝ አጣ ያ መድኃኒት ግራሙ በዛ፣ ግራሙ በጣም በዛ። ኢትዮጵያ ፓራስታሙ ሁለት ፍሬ ነው አንዴ የሚወሰደው፣ ግራሙን ደግሞ በጣም የመድኃኒቱን ጥራት ያው እና አጣሆኝና የሆነች ቃል ያለችለች ጊዜ ሁሉ ጊዜ ይህን ቴክስት ላይ ራሴ በጣም ሳይመ ይህን መድኃኒት ይፈልግላ አሳይተኛለች እና የሌች ነበረ። ጥርሴ እንትን ነበር በጣም ስለመመን ራስ ምታት ንተነሳብኝ በዛን ሰዓት ምንም አይነት መድኃኒት የሚገልም ቢሆን ከመውሰድ ወደ ኋላ ለ መድኃኒቱ ይገለኝም ማለት ነው እና መጨረሻ ላይ ያን መድኃኒት ሌላውን ወሰድኩ። ያንን ብቻ ሌላ መድኃኒት ወሰድኩ ማለት ነው ግን መውሰድ ያለብኝ ኔዳ ነበር እና እስከ ስንት ቀን ድረስ አመመኝ ጨጓራ። ይኸው አሁን እራሱ ጨጓራ ተኛኛ መድኃኒት ስትወስዱ አንድ ደብላ አትወስድም፣ ሁለተኛ ደግሞ ምግብ በልታት። እንደ ኢትዮጵያ ፈረስተማ አይደለም እዚህ መድኃኒታቸው በጣም ግራሙ በጣም ምንትን ነው የመድኃኒቱ ግራም ከፍተኛ ነው። ቁርስ በልታቸው መድኃኒት ውሰዳቸው ወዲያ ደግሞ የሆነ

ደብሎ ወስጄ ማለት ነው። አንድ የሚወሰደው እንደዚህ ወስጄ ደግሞ ከሀያ ግራም በላይ ነው።